አልያ ለልጇ ብላ ያላደረገችው ምንም ነገር የለም። በአሁኑ በመጨረሻም የጂያንን ሀሳብ እሺ ብላ ልትቀበለው ነው። ጂያን ከቀናቶች በፊት አግቢኝ የሚል ሀሳብ ይዞ መጥቶ ነበረ። አሁን እሱን ቀጥታ ልትቀበለው ነው። ነገር ግን ከእሱ ጋር ከተጋባሽ በኋላ እንዴት መኖር እንዳለባት፣ ልጇም እድሜው ሲደርስ የፈለገበት መርጦ መሄድ እንደሚችል እያንዳንዱን ነገር እየነገረችው በእነዚህ ጉዳዮች ላይ ከተስማማ ብቻ በመጨረሻም እንደምታገባው እየነገረችው ነው። በአንድ በኩል ጂያን ከአልያ ጋር እንዲህ ስምምነት እየፈጸመ፣ በሌላ በኩል የገዛ እናቱ ደግሞ በአሊያ ላይ ቂም ይዛባታለች። ጂያንም ቢሆን ከእናቱ ጋር ከሰሞኑ በብዙ መንገድ መግባባት እየተሳነው የመጣ ነው። ነገር ግን አሊያና ጂያን የሆነ ቦታ መጥተው ስለ ጋብቻቸው ሁኔታ እየተነጋገሩ ነበረ። ድንገት የተኩስ ድምፅ የተሰማው ጂያን ወደው አሊያ ተዝለፍልፋ ስትወድቅ ሲይዛት ደገፍ አርጓት ወደ ሌላ አቅጣጫ ሲመለከት እናቱ ነበረች፣ ተኳሿ። ተኳሿ ሰዳከት ናት። በዚህ ሁኔታ ጂያን በጣም ተደናግጠ አሊያ ራሷን እየ ሳተች ነው። አሊያ አሊያ አይዞሽ አይዞሽ፣ አሊያ ቆይ አንዴ ቆይ አንዴ እባክሽ እባክሽ፣ እያላን ነበረ። እሷን መሬ ለዛው ካስተኛ በኋላ ወደ እናቱ እየሮጠ መጣ። እማዬ እማዬ ምንድን ነው እማዬ፣ እያላን ነበር። ሽጉጡን ተቀበላት ቶሎ እየከትተው ነበር። ምንድነው ምንድነው የምትወኝ ቆይ፣ አንቺ ምን እያረክሽ ነው ምን እያረክሽ ነው ይላታል። ጃን ተዋት ትሙት እዚሁ ትሙት እንዴት ትሏለች። እማዬ እማዬ አንቺ ሂጂ ሂጂ እባክሽ ሂጂ፣ እያላን ነበር። ታክሱን እየሰሞት የጃን ሰዎች በሩጫ ይመጣሉ። እናንተ እማዬን ይዛችኋት ቤት ሂዱ ወደ ቤት ሂዱ በቀጥታ ቶሎ በሉ እማዬን እናንቺ እንነጋገራለን ብሏት በቀጥታ እየሸኛን ነበር። ከዛ ፍጥነት ወደ አሊያ እየቀረበ ስልክ ይደውላል። ወይኔ አሊያ እያለ ሄሎ ሙራት ሙራት፣ ኤዮል ሙሉ ቡድነን እንዳለ ይዘና በጣም አስቸኳይ ሁኔታ ውስጥ ነው ያለሁት እባክህ እያለ ነበረ። የመኪናውን በር ይከፍታል። ከዛ ወዲያ ወደ አሊያ እየቀረበ ነበረ። ወደ ሷ ከቀረበ በኋላ እያነሳት አሊያ አሊያ ንቂ ንቂ እያለ ይደግፋታል። ተጠንቀቂ ተጠንቀቂ እያላት እያቀፈ ወደ መኪናው ይዟት እየገባ ነው ያለው። በሌላ በኩል ካያ ከአሊያ ልጅ ጋር እየተጫወተ ነበረ። አብሮት እየተጫወተ ድንገት ናሬ ይመጣች ደስ ብሏት ነሱ እየቀረበች ካያ እንዴ አላመሙ እንዴ ዴኒዝን አልታምም እንዴ ስተው ነበረ ደና ነው ደና ነው ተሽሎታል፣ ይላታል። አብሮት እየተጫወተ እየኔ ውድ ልጅ እንዴ ነው ተሻለ እንዴ እያለችው አብራው እየተላፋች ነበረ፣ አብራው እየተጫወተች ካያ ቆመ፣ ፈገግ በማለት ይመለከታታል። በዚህ ሰዓት ላይ ምን እየተፈጠረ እንዳለ ማንም አያቅም። በአንድ በኩል ጂያን ደግሞ አሊያን ቀጥታ ወደ አንድ ቦታ ይዟት እየመጣ ነው ህክምና እንድታገኝ አሊያ አሊያ አሊያ ከኔ ጋሁኝ፣ ከኔ ጋሁኝ፣ ንቂ ንቂ፣ እባክሽ ባክሽ ንቂ እያላን ነበር። መንገድ ላይ ሆነው ድንገት ተደወለለት ካያን የደወለለት ሰቀለት ህፃኑ ዴኒስ እናቴን ላናገር ብሎ ጠይቆ ወደ ብሎ ይልታል። ሄሎ ካያ ምንድን ነው ይላል ጂያን። ገና ስልኩን እንዳነሳው ወንድሜ ቋንዴ ቋንዴ እያለ እየተላፋ ድንገት ህጻኑ መጥቶ ስልኩን ነጠቀው። አጎቴ ጂያን እንዴነ እናቴን ፈልጊያን ነበር ይለዋል። እናት እናት አሁን እኮ እሷ ከኔ ጋር የለችም እያለ ነበረ ጂያን። እየከበደው ነው የሚዋሻው። በአንድ በኩል አሊያ እያጣጣረች በኋላ ወንበር በኩል ጋድም ብላለች። ይሁል ጂያን ምን መሰለ አሁን እናት አሊያ አጠገቤ የለችም፣ እሺ ሳገኛት በኋላ ትደውልላለች አለው። እባክህ እባክህማ እየ ላናግራት ፈለግን ያደርጋሉ አጎቴ እባክህ እባክህ አገናኘኝ ቶሎ በለባክ ሲለው፣ ጃን ባንድ በኩል ወይኔ አምላኬ ምን ይሻለኛል እያለ ነበረ። ባንድ በኩል አልያ እያቃሰተች ነው። ጂያን እንዳልኩ ነው በቃ እናቴ የለችም እያሉ ነበረም። እባክህ አጎቴ ስልኩን ስጣት እባክህ ብሎ ይለምኗል። ካያ ካያ እየሰማኝ ነው? ይኸውልህ ጂያን፣ ይኸውልህ ስልኩን ለአጎትህ ካያ ስጠው እባክህ እያለ ነበረ ህፃኑ። ጂያን ግን በፍጹም ብሎ እንቢ ብሏቸው ስልኩን አልሰጠም እያለ ሲያስቸግር ነበረ። ከዛ ጃን አማራጭ አጣ። ከዛ በቀጥታ ስልኩ ቀስ ብሎ ወደ አልያ ሊያስጠጋው ነው። ህፃኑ ጃን እያለቀሰ ነበረ። ከዛ አልያ አልያን ኪንኪ ስልኩን ዥ ብሎ መኪናውን እየነዳ ነው ሰጣት። ከዛ ሄሎም ማዬ እያል ነበር ብርጃያን ከዛ። በዚህ አጋጣሚ እሷ በጣም ድምፃ ውርድ ብሏል፣ ድካም ውስጥ እንዳለች ያስታውቃል። ወይ የኔ ልጅ ትለዋለች፣ እያለቀሰች ነበረ። ታውቂያለሽ ከአጎቴ ከያ ጋር እየተጫወትኩ ነበር፣ አሸነፍኩት እያላን ነበረ። ስትመጪም ከኔ ጋር ትጫወቻለሽ እያላን ነበረ ጎበዝ ልጅ ጎበዝ ልጅ ትለዋለች። እማዬ ግን ለምንድ ነው ድምፅሽ ዛሬ እንደዚህ ደከመው ምን ሆኖ ነው አላት። ከዛ እሷ አልደከመው አልደከመው የ ልጅ እመጣለሁ እያለችው ስልኩን ለጃ ልትሰጠው እየሞከረች ስልኩ ከጅዋ እየወደቀ ነበረ አልያ አልያ ስልኩ ስልኩስ? እያለ ፈልጎ አገኘው። ከዛ በኋላ ይኸውልህ ይኸውልህ፣ ካያ አንድ ጊዜ አናግረኝ፣ አንድ ጊዜ ያናግረኝ ይለዋል። ወዲያው ካያ ስልኩን እየተቀበል ነበረ። ወንድሜ ምን ተፈጠረ ሲሉ ነበረ። ካያ በጥንቃቄ እንድሳማ ይንፈልጋለሁ። አሁኑ ወደ ምጠራ ቦታ ትመጣለህ። ከድርን እንዲሁም ዛፈርን ይዛቸው ትመጣለህ። ቀጥታ ወደ ድርጅቱ ነው የምትመጡት፣ ቶሎ ብላችሁ አለ። ወንድሜ ችግራለ እንዴ? ምን ተፈጠረ ብለው ይጠይቀዋል። ናሬ ግራ ገብቷት ካያን እያየችው ነበረ። ያልኩህን ነገር አድርግ ቶሎ ብለና፣ ይለዋል ካያ። መሄድ አለብኝ ብሎ እየወጣ፣ ናሬ ምን ተፈጠረ ካያ ብላ እየተከተለችው ነበረ። ምን ተፈጠረ ምን ተፈጠረ እያለች ሁለቱም ከደረጃ ላይ እየወረዱ ገና ሰዳከት

በደረጃ ላይ እየወጣች እማዬ ምንም ምን እየተካሄደ እንዳለ አልገባኝም። በቃ ምን እየሆነ እንዳለ አላውቅም ግን ወንድሜ በአስቸኳይ ጠርቶኛል እያላ ነበረ። ምን አልሞተችም እንዴ በማለት ሰዳከት ጠየቀች። ናሬ ፈንጠር ብላ ትወጣ ነበረ ወደኋላ መለሳ ዞራለች። አልሞተችም ማ እያለ ካያ ግራ ገብቶት ይመለከታታል እናቱን። ያቺ አሊያናታ ያቺ እባብ እንዴት አልሞተችም ስትል ነበረ እማዬ፣ ምን ሆነ መትሞቶ ምን ተፈጠረ ብሎ ካያ ይጠይቃል። መትቻት አለው ያችን ሴት አብ ተኩሼ ይባታለሁ። እንዴት አልሞተችም ስትል፣ ናሬ ደንግጣ እናቷን እያየቻን ነበረ። ካያና ናሬ በእናታቸው ድርጊት ግራ ተጋብኦ ማየ ምንድነው ያረግሽው ምንድነው ይሰራሽው ምንድነው እየሆነ ያለው ይላታል ካያ ማየ ምንድነው ያረግሽው ብላ ናሬን ይጠይቃለች ለምንድነው የተኮሽባት በማለት እየጠየቋት አይወላችሁ ያቺ ሴት እንዳትኖር መሞት አለባት ይህን ለጃን ንገሩት በህይወት እንድትቆይ መፍቀድ የለበት ብላቸው ወደ ውስጥ እየገባች ነበረ ናሬ እየታመመች ነው ናሬ አይዞሽ አይዞሽ ይላታል ካያ ወደ እሷ እየቀረበ ማየ ግን ምን ነክቷት ነው ይባባላሉ ከደረጃው ላይ እየወረዱ እየተጠራሩ እየወጡ ናቸው አንድ ላይ ሰብሰብ ብለው ከቤት እየወጡ ሰዳከት ዞር ብላ ስትመለከታቸው ነበረ እንዲ ተጠርፈው እየወጡ ቀጥታ ጃን አልያን ይዘዋት ወደ አንድ ቦታ መጣ። ሙራት እየጠበቃቸው ነበረ። ሙራት ሆን ነገር አርግ ሆን ነገር አርግ ይለዋል። እስኪ እስኪ ቆይ ቆይ አንድ ጊዜ ልመልከት ልይ ልይ ቁስሉ የታለ ብሎ እየተመለከተ፣ ካና ናሬ በፍጥነት እየደረሱ ነበረ። ዶክተሩ ሙራት ማድረግ ያለበትን ነገር ያያል። ጃን እሺ እናንተ ምንድነው ችግራችሁ? ይኸው ልጅቷን አግቢኝ አግቢኝ ብለ ጨቅጨቀ ጨቅጨቀ፣ ይኸው በመጨረሻ ምን ደረጃ ላይ እንደደረሰች። ቆይ እናንተ ጭራሽ ለሰው አታዝኑም እንዴ ስትል ነበር። ዝም በይ ናሬ ዝም በይ አበዛሽ። ሆንስ እንዴ አሁን ትክክለኛው ጊዜ ነው የምንነጋገርበት? መጀመሪያ እሷ ትትረፍ ይሄ ትክክለኛው ጊዜ ያለ፣ እናውራበት እስኪ። መጀመሪያ አሊያ ትትረፍ፣ ሌላውን ነገር ቀጥል፣ እናውራበታለን። በማለት እየተናገረ ሲቆጣ እማዬ መልእክት ልካላለች፣ አሁኑ ተዋትና ተመለስ ብላለች አለችው። አልመልስም፣ አሊያ መትረፍ አለባት እያላ ነበር። ና ብላለች፣ ና ብላለች። ቆይ አሊያን ስትነሳ ምን ልታደርግ ነው? ከዛ እማዬን ደግሞ ልትከሳት? ቤተሰባችን ውስጥ የማን የማን ነገር ሊፈጠር ነው? ልንበታተን ነው ማለት ነው? ነበረ አላየቻትም አሊያ አላየቻትም፣ ሰው ካልነገረት በፍጹም አታውቅም። ሀሳብ ይግባሽ፣ በዚህም ጉዳይ ችግር የለም እያላን ነበረ። ከዛ ሙራት የአሊያን ሁኔታ በደም ካየ በኋላ ዶክተሩ እንግዲህ፣ ያው የአሊያ ሁ ሁኔታ በጣም አሳሳቢ ነው። እዚህ በጣም ብዙ ነገር ይጎልናል። እዚህ ቀዶ ሕክምናውን ማድረግ አንችልም ይለዋል። ከዛ ጃን ያለን አማራጭ መሆኑ መጠቀም አለብን እሷን ለማትረፍ ሲለው፣ እንግዲህ ሆስፒታል መሄድ አለብን። ሆስፒታል ውስጥ ተደብቀን ገብተን ቀዶ ሕክምናው ይፈጸማል ሲል ጠብቁኝ ጠብቁኝ ብሎ እየወጣ ነበር ጃን ከወጣ በኋላ በቀጥታ ባለፈው ራሷን ለማጥፋት ሙከራ ያደረገችው ፍቅረኛው ጋር ደወለ። ስራዋን ተረጋግታ እየሰራች ነበረም እየደወለላት፣ ስልኩን ስታይ የሆነ ነገር አልጣማትም፣ ግን ቶሎ ብላ አነሳቸው። ሄሎ፣ አቤት፣ እየሰማሁኝ ነው ገና ከማለቷ፣ ሚኔ፣ ይኸውልሽ በጥንቃቄ ስሚኝ እያላን ነበረ። የምርህን ነው የምርህን ነው መቼ ነበር የደወልክልኝ ለመጨረሻ ጊዜ እኮ እኔ እናንተ ስንለያይ እኮ ሆስፒታል ነበርኩኝ መጥፎ ሁኔታ ውስጥ ነበር አልጋር የተኝ ርከው አለችው። አዎ ልክ ነሽ ልክ ነሽ በጣም ይቅርታ፣ በጣም አዝናለሁ ሲላል ነበረ። አይ ይሄ የስልክ ወሬያችንም ወደ ጥሩ ሁኔታ ያመራናል ብያላ እና ይቅር ስትሎ ነበረ። ሌሎች አሊያ በጥይት ተመታለች አላት። ምን ብላት ትጠይቃለች። አዎ ተመታለች በማለት ይመልስላታል። ጂያን ምን እያልክ ነው? ያለው ማን ያደረገው በማለት ጠየቀችው። እሱን ተይውና አሁን ግን በፍጥነት እሷን ሰርጀሪ ማድረግ አለብን መታከም አለበት የእናንተ ሆስፒታል ውስጥ አላት። የማይመስል ነገር ነው ጂያን፣ በፍጹም አይሆንም አለችው። እኮ እንዲመስል አድርጊው አንቺ ምን ችግር አለው? ሞራት የራሱ ቡድን አለው። የሚፈልገው እሷን እዛ መውሰድ ብቻ ነው። ሌላ ምንም የምናረገው ነገር የለም። እባክሽ እባክሽ ብሎ እየለምና ነበረ። ጂያን እውነቱን ልንገርህ፣ የማይመስል ነገር ነው እያወራ ያለው በፍጹም የማይመስል ነገር ነው ይሄ ነገር ወ ወንጀል ነው። ሁለተኛ ስራ ይላጣ እችላለሁ የምጠይቀኝ ነገር ግን ይታወቃል ምን እንደሆነ አለችው። ገብቶኛል፣ ገብቶኛል ኮ ሚኔ ግን ይሄን ነገር አመቻች እባክሽ አላት። ዲጂ ያን ሪስክ ካለ እኮ አይገባህም እንዴ ችግር ውስጥ ትከተኛለህ አለችው። ሚኔ እባክሽ፣ ትሞታለች ኮ ትሞታለች፣ ግን መሞት የለባትም አላት። ታውቃለ አንተ ኮ ረሳሁ እንጂ ባለፈው ዕለት እኔ ራሴን ላጠፋ የሞከርኩት በሷ ምክንያት ነበረ። አሁን ታዲያ ልትሞት ነው ምናምን ስትለኝ ምን እንዳዝንላን ነው በፍጹም አላደርገው፣ አላደርገው ትላለች። ጥሩ እንደዛ ከሆነ እንግዲህ እኔ አሁን ነው ይዣት ሄደል ወደ ሆስፒታል። ከዛ ማን የመታት ሲባል ሲጠየቅ እኔ ነኝ የተኮስኩባት ትላለው። ችግር የለም፣ ችግር የለም በማለት ተናገረ። ጃን ጃን እብዳቱን እብዳቱን ትሏለች። በቃ ማድረግ ያለብኝን ነገር አድርጋለሁ ይላታል። ጃን ተጠንቀቅ፣ እንደዚህ አታስብ እያለቸው አድርገዋለሁ ሲላት፣ እሺ በቃ አንድ ሰዓት ጠብቀኝ ብላው ከቢሮ እየወጣች ነበረ። ጃን ወደነ አሊያ ተመልሶ መጣ። በቃ በቃ እንንቀሳቀስ እንንቀሳቀስ እያላቸው ነው፣ ተያይዘው ወጡ። ቀጥታ ወደ ሆስፒታል እየመጡ ናቸው። ተደብቀው የቀዶ ሕክምና ሊካሄድ ከዛ ሻይን ደም እንዲሰጠ ፈልጓል። መጣ ለአሊያ ደም እየሰጠ ነበረ። ከዛ ከውስጥ ከወጣ በኋላ እንዴት ነው ሁኔታዋ ሲል ነበረ። ደናናት ደናናት እያሉ ይመልሱለታል። በአንድ በኩል ናሬ ሻይን ዝም ብላ ትመለከተዋለች። ቀስ ብላ ወደ እሱ ተጸጋች። ሻይ ደም ስለሰጠ አመሰግናለሁ ስትሩ ነበረ። እሺ እያለ ጭንቅላቱ ይነቀንቃል። ከዛ ምንም ሳይላት ቀጥታ ወደ ጃን እየቀረበ ነበረ። ወንድሜ ማን ያደረገው ግን ማን የመታት ብሎ ጠየቀው። ከዛ ጃን እማዬ ብሎ መለሰለት። ምን ብሎ እየጠየቀ ነበረ። አውሷናት ብሎት ጃን ዞር አለ። ሀሳብ ውስጥ ነው። ወደዛ ወደዚህ እያለ ይመላለሳል። ሰዳከት ግን የፈራችም ይመስላል የተናደደችም ይመስላል። ፓኪዜ ቤት ውስጥ ዞር ዞር እያለች ሰዳከትን የቤታቸው የመጨረሻ ፎቅ ላይ ቆማ አየቻት። ከዛ በኋላ ፍትጥ ብላ ከታዘበቻት በኋላ ወደ ውስጥ እየገባች ነበረ። ወይም ማየ ወይም ማየ ያች ሴት ብታይ ዛ ፎቁ ላይ ቆማ ስታስፈራ የሆነች የፈራች እኮ ይመስላል። አዎ ፈርታለች። የሆነ ነገርማ ይፈጠራል ስትላን ነበረ። ስለማን ነው የምታወሪው? ስላታለች። እንዴ ስለ ወዘሮ ሰዳከት ነው ስትላን ነበረ። ልክ በቃ እንደ ፈራች የሆነ መቀበር ቦታ የቆመች እኮ ነው የምትመስለው። ግራ ገባችኝ። ቤት ውስጥ ማንም የለም። ቤት ውስጥ የሆነ ሆረር የገባ ይመስለው ስትራት፣ ምን አገባሽ ምን አገባሽ አንቺ ስለሷ ለምን እንደዛ እምታወሪው ብላ ኦሙ ጠይቃታለች። በጣም ይገርመኛል። ለምን ሻይን እንደማትወደው ለምን እንደማትወደው አላውቅም። እሱን እንደዚህ ጣልታብኝማ እንዴ፣ እኔ ላልጠላት ነው ውስጥ ያለው ሰይጣን። ሂጂና ገፍትሪያት፣ ገፍትሪያት ይያሪ ነው ስትራን ነበር። አንቺ ልጅ ልታሳብጅኝ ነው እንዴ? ዕረፊ ዕረፊ፣ ፓኪዝ ይወልሽ፣ እኔ ብዙ ነገር እንዳውራ አታርግኝ፣ ይወልሽ እያለች ነበር። እሺ ማዬ፣ በነገራችን ላይ ግን አሊያ የት ሄዳ ነው እንዴ? ልጇ እንደዚህ ታሞሷ የት እየዞረች ነው ብላ ጠየቀች። እንዲህ ብላ ስትጠይቅ፣ ምን አገባሽ ምን ይመለከትሻል አንቺ፣ ስራሽን አርፊሻል ስሪ። ምንዴ አሁንም እያወራሽ ነው እንዴ? ሂጂ ልጁ ብቻውን በቃ ስራ ነበረ እማዬ። ግን መጀመሪያ አንድ ማድረግ ያለብኝ ነገር አለ ከዚ ሄዳሉ፣ ትላታለች እየሳቀች ወደ በሩ እየጠቀች ምን ስትላት እናቷ ወይዘሮ ሰዳከትን ገፈትራታለሁ ከዛ ፎቅ ላይ ስትላት፣ አንቺ ልጅ ስትላት፣ ፓኪዜ እየሳቀች ስትወጣ ነበረ። ሰዳከት ብዙ ነገር እያሰበች ነው። ቀጥታ ስልክ ደወለች ወደ ጃን። የደወለችው ጃን ገና ካሁን ካሁን የአሊያ ውጤት እስኪ መጣ ሲጠባበቅ፣ ሄሎ ማየ፣ ምንድን ነው እያላ ነበር። አሁኑ ከዛ ሆስፒታል ውጣ። ምን እያረክ እንዳለ ጠንቅቄ አውቃለሁ። ምን ጣጣ ውስጥ በዚህ ሽሽ ምክንያት እየገባ ነው? ይኸውልህ ይህን ኦፕሬሽን የማታቋርጡት ከሆነ ሆስፒታሉ ላይ ከሰ መሰርታ ያለው ከዛ ጣጣ ውስጥ ይገባሉ፣ ጉድ ውስጥ ይገባሉ። ታይ አለ አንተን ብትሆን ችግር ውስጥ ትገባለህ፣ ሚኒም ችግር ውስጥ ትገባለች፣ አለች እማዬ። ታይ ታይ፣ ሞራት አሁን እሷን ሰርጀሪ እያደረገ ነው። ተይ ይቅርብሽ፣ እንደዚህ አይነት ነገር እባክሽ፣ እባክሽ፣ ይውልሽ እኔ ከአንቺ ጋር ሌላ ነገር ውስጥ መግባት አልፈልግም። እማዬ ታይ እንከባበር እያላን ነበረ። ስልኩ ተቆረጠ። ስዳኬታውንም ሌላ ነገር ታስባለች። ከዛ በመጨረሻ አሁን አሊያ ጥይቱ ከሰውነቷ ውስጥ ወጥተዋል። ከተወሰኑ ደቂቃዎች በኋላ ደግሞ ትነቃለች። ስለዚህ አሁኑኑ ከሆስፒታል ደግሞ መውጣት ስላለባት ወደ ቤት ሊወስዷት ነው። ወደ ቤት ሊወስዷት ወደ አምቡላንስ እያስገቧት እያለ ጃን ሁሉንም ነገር ነገር እያመቻቸ ነው። ድንገት ሚኒ በር ጋር መጣች። አገኛት ወደ ጎኗ እየጠጋ ነበረ ሚኔ ዛሬ ያረክሽልኝን ነገር በህይወት የዘመን መቼ መርሰውም ትልቅ ውለታ ነው ያረሽልኝ፣ አመሰግናለሁ፣ ሁሉም ነገር ብሏት አምቡላንስ ውስጥ እየገባ ነበረ። ትኩር ብላ እያየችው፣ ከዛም ሁሉም አንድ ላይ ሰብሰብ ቢሉና ወደ ቤት እየተመለሱ ናቸው። ወደ ውስጥ ወደ ቤት እየገቡ ሰዳከት፣ አሁንም ቆማ እያየቻቸው ነበረ። ቀጥታ አሊያ ከዚህ መኪና ውስጥ እየወጣች ነው። ከመኪና ውስጥ ይዘዋት እየወጡ በቀጥታ ወደ ውስጥ ይዘዋት እየገቡ ነበረ። ድንገት ሰዳከት መጣች። ሰዳከት ከመጣች በኋላ የማረሽ ብቻ ብላ ነበረ አይታት። ቀጥታ ወደ ውስጥ እየገቡ የነበረው ከዛ ሻይን ፍጥጥ ብሎ ወይዘሮ ሰዳከትን እያያት፣ እሷን ብትሆን እያየችው ነው። ካየችው በኋላ ወደ ውስጥ እየገባች ነው። ካያ እንዲሁም ናሬ ወደ ውስጥ እየገቡ እማየ፣ ዛሬ ያረግሽው ነገር በፍጹም ማመን አልችልም። እንዴት እንደዚህ ይደረጋል? እንዴት እንደዚህ ይደረጋል? ምን ማለት ነው? ይማርሽ ብቻ ብሎ ማለፍ ምን ማለት ነው? እያላት ነበረ ካያ እንዲህ እያለ ሲገባ፣ እኔ ማላረገውን ነገር አላወራምሽ። ያችን ልጅ ነግሬያን ነበረ፣ አስጠንቅያን ነበረ፣ አልሰማችኝም። አስፈራረቻን ነበረ፣ በቃ ፈጸምኩት በመጨረሻ ትላለች። ጂያንም አልገባ፣ ጂያንም አብሮ ለሶስት ሆኑ ልጆ ልጆቿ እናታቸው ላይ አንድ ላይ ሆነው እየተቆጡ ነበረም። ይኸውልሽ እማየ ኔ ላንቺ አንድም ቃል የለኝም፣ አንድም ቃል የለኝም። በጣም ዛሬ አሳፍረሽኛል። ዛሬ ዛሬ ገርመሽኛል። በጣም እያለን ነበር። ምን ብዬ ነበረ? ያቺ ሴት አጠገብ እንዳደርስ አላልኩም ነበረ? አንተ ግን ብለ ብለ ጭራሽ ከእሷ ጋር ልትጋባ ተስማማ። ምን ማለት ነው? እኔ ያቺ ሴት እዚህ ቤት እንድትኖር አልፈቅድላትም። በፍጹም አይሆንም። እኔ በህይወት እስካለው ድረስ በፍጹም አትኖራትም ስትል ነበረ። ሶስቱ ልጆቿ አንድ ላይ ከእናታቸው ጋር ጭቅጭቅ ጀመሩ። እች ልጅ ግን አስተውላታል? አንድ ቀን እንኳን የደሚር መጠቀሚ ልትሆን እንደምትችል ጠርጥረሃል? ብትሆንስ፣ ልትሆን ትችላለች እኮ ስትለው ነበረ። እማዬ ምን እያረክሽን ያለሸው እሷ ነገር ብላ ተቀብላኮ ነበር እኮ እንዲህ ብላን ለደሚር የምትሰራው ምን እያልሽን ያለሽው ሲላን ነበረ ከዛ ጃን በመጨረሻ እናቱ ላይ ጨከነባት ይሉሽ ከዚህ በኋላ ስለ ጃንና ስለ አሊያ አይመለከትሽም ጣልቃ ዳገቢ ጃንን እኔ ያሳድገዋለሁ አሊያ ዛሬ አትትረፍና የውን ነገር ቱረና ወደፊትም እኔ ህፃኑን ይዤው እጣፋለሁ ከዛ ድጋሚ አታይ በቃ እያለ ነበረ ጃን ከእናቱ ጋር እንዲህ የተጨቃጨቀ ድንገት ሻይ ወደ ቤታቸው ገባ ገና ወደ ቤታቸው እንደገባ ይሄ ደግሞ ምን ያደረጋል ላይመጣ ውጣ ከዚህ ብላ ስጮበን ነበረ እንዲህ ስጮበት ሰዳከት ሻይን ትንሽ ደንገጥ ይልና ተረብሾ ቀስ ብሎ እየወጣ ነበረ። እየወጣ እነ ናሬ እንዲሁም ካያ ይከተሉታል። ሻይን ሻይን፣ ተረጋ ተረጋጋ ይሉታል። ለሁለት ይሄ ሻ ለመጥማጥ የሴጣን ቁራጭ ምን ሊሆን መጣ? እኔ እሷ ላይ እንደተኮስኩባት ያውቃል፣ ግን ያውቃል፣ ካወቀ ይበቀለኛል ስትል ነበረ። እማዬ፣ እሱ ነው ለአሊያ ደም የሰጣት ስትል ነበረ። ይስጣታ ታዲያ፣ ለዛች እባብ ደም ሰጣት አልሰጣት፣ እሱም የእባብ ደም ስላለው ነው። ሌላ ምን ይገርማል? ምን ይገርማል ታዲያ? እኔ ስጣት ብያዋለሁ እንዴ? ስትል ነበረም። እንዲህ ስትቆጣና ስትራገም፣ በርቀት እየሰማ የነበረው ሻይ በጣም ነበር የተጎዳ የሚመስለው። ሻይ ዞር ብሎ ናሬን ያያት ቢሆን ወንድሜ ወንድሜ ተረጋጋ እያለ ነበረ ከዛ ቀጥታ ሻይን እየራቀን ያለው ሻይን ፈጠን ፈጠን እያለ ይራመዳል ከያ ደግሞ ሻይን ሻይን አባክቆ አንዴ ቁም ቁም አንዴ ላናግረ እያለ ነበረ አሁንም ቢሆን ሻይን ቶሎ ቶሎ ይራመዳል በሩ ጋር እንደደረሰ በቃ እሺ ደውልላለው ቀስ ብለ ግን ነዳ መኪናውን እያለ ነበረ ሻይን ከግቢው ለቆ ወጣ ናሬ ባንድ በኩል እምባ እየተናነቃን ነው ፓኪዜን ብትሆን ሻይን በጣም ተወደዋለች ይህን ነገር እያየች ተናዳ ወደ ውስጥ እየገባች ነው ሰዳከት ወደ መኝታ ክፍሉ አመታለች። ናሬ ተከትላት እየገባች ነው። እማዬ ምን እየሆንሽን ያለሹ አንቺ? ቆይ ምን አይነት ሰውነሽ ግን ምን የተሰበናን ያለሽ? ሻይሌ ለምንድ እዚህ የምታረጊው? ምን አረገሽ? ልጅ ምን አጠፋ ስትራ ነበር። ውጪ ከዚህ ባክሽ! እች ደግሞ ትላለች ሰዳከት ተናዳ። ምን አረገሽ ልጁ? ቆይ እኔ እኮ አንቺ፣ ቆይ የምታዝዥኝ ሴት እኳ አለው ምስል። እኔ እኮ ልጅሽ እኮ ነኝ ስትራ ነበር። አው ልጅ መሆን ካቃተሽ እንደ ማንኛውም ሰራተኛ ያዝሻ አለው። መጀመሪያ እንደ ልጅ ሆነ ሻውሬ፣ እንደ እናት ሆነ ሻውሬ ስትላን ነበረ። ከዛ ናሬ ግራ ገብቷ ታያታለች። አንቺ ባለተዳር ነሽ፣ ነፍሰ ጡር ነሽ፣ ምን ማለት ነው? ክሱ ጋር መለጠፍ ማለት ይወልሽ አይነሽ እንዴት እንደሚንከራተት ሳይ ነበረ አሁንም ቢሆን አይነሽ ከሱ ላይ ልትነቄ አልቻልሽም አለቻት እማዬ በቃሽ በቃሽ ከእሱ ጋር ምንም የሚያገናኘው ነገር የለም ስትረት ውጭ አሁን ከዚህ ባክሽ እኔ ሊያፍሽም መክፈት አቁሜ አለቻት ናሬ በጣም ተናዳ ትታት እየወጣች ሻይም በሌላ በኩል ዛሬ ሰዳከት በተናገረችው ነገር በጣም አዝነዋል ቀጥታ ወደ ቤት እየመጣ ነው ግን ተናደዋል ናሬ እንደምንም ብላ ደወለችለት ለእሷ መደወሉም ቀላል አይደለም ስደወልለት ስልኩን አያነሳም በሌላ በኩል አሊያ ቀጥታ ወደ ነጃያን ቤት ከገባች በኋላ ውስጥ ተኝታለች ዶክተሩ ለነርሷ ይሄኔን ስጨት እያለ ከተናገ ከተነገረ በኋላ ሊወጣ ነው። ጃን አታስብ፣ አሊያ በጣም ጠንካራ ናት፣ ትነቃለች ብሎት ይወጣል። ከዛ ጃን ወዲያው አሊያ ስትነቃለት ነርሷን በቃንቺ ሚር ትችያለሽ ብሏት ከአሊያ ፊት ለፊት ተቀመጠ። አሊያን ተኩርሮ እያያን ነበረ። አሊያ ቀስ እያለች አይናን እየከፈተች ነው። ጃን፣ ጃን አለህ እንዲህ ልጄ ታለ ልጄስ? አለችው። አሊያ ደና ነው? ደና ጃን ነው ምንም አለ ይላታል። እባክህ ታለ ልጄን አምጣው ልጄን አምጣው ባክ። ያን ያለሁት ደግሞ ያን ያለሁት ምንድን ነው ነገሩ ስትለው፣ ቤን ያለሹ ይላታል። ታዲያ እስካሁን ድረስ ለምንተኛ ብላ ድንገት ቀና ስትለ፣ ድንገት ሆዷን ቁስሉ አካባቢ እያመማ ይሰማን ነበር። አምላኬ አምላኬ ምንድን ነው የሚያመው? እንደዚህ ትላለች። አይዞሽ አይዞሽ ይላታል። ምን ሆኜ ነው ስትል ነበረ። ትንሽ ቀለል ያለች ቀዶ ህክምና ነበረሽ አላት። ምን ቀዶ ህክምና እያለች ነበረ። ከዛ ለመጨረሻ ጊዜ የተፈጠረውን ነገር አስታወሰች። ከጀርባ የሆነ ሰው ሲተኩስ ድምፅ ሰምታ ነበረ። ግን ሀ ጥቃት ደርሶብን ነው ማን መታኝ ማን ነው ማን ነው ስትለው ነበረ። ያው አው ጥቃት ደርሶብን ነው እኔ እንጂ አላየሁትም ነበረ፣ አላየሁትም አላት። እንዴት አላየሁም አለችው። አላየሁትማ በቃ አንቺን ይዤሽ ነበረ እያላት ይከራከራታል። በቃውን ረፍት አድርጊ ረፍት አድርጊ ይላታል። ልጅስ ልጅስ እናንተ በቃ ይህ የእናንተ ነገር በቃ እናንተ እኔን እንኳን በስነስርዓት መጠበቅ ሳትችሉ ልጄ እንዴት ብላችሁ ነው መጠበቅ የምትችሉት? አሁን ገና ጨነቀኝ። ፈራው ፈራው ልጄ ታለ ዴኒዝ የታለ ዴኒዝን? አምጣው አምጣው አምጣው ላይ እፈልጋለሁ አምጣው እያለች በአንድ ጊዜ እያለቀሰች ቤቱን በጠበጠችው። ነርሷ መጣች። ይኸው ቆይ አንዴ ቆይ አንዴ ቆይ አንዴ የሆነ ነገር ልስጣት ብላ ልሰጣት ነበረ። ምንድን ነው ምን ልትወጉኝ ነው ትላለች። እንትን ነው ህመም እንዳይሰማሽ ብለን ነው እያሉ ወጓት። ከዛ በመጨረሻ እንደ መተኛት እያረጋን ነው ከናናሬ ብቻቸውን ተቀምጠው እያወሩ ናቸው። ሰሞኑን እኛ ቤት ውስጥ እየሆነ ያለው ነገር ግን ምንም ደስ አይልም፣ አሁ ደስ አይልም ይባባላሉ። ድንገት ጂያ መጣ። አሊያ ነክታለች፣ አሁን አናግሪያን ነበረ፣ መልሳ አረፍ ማድረግ ስለነበረባት እረፍት አድርጋለች እያላቸው ነበረ። ድንገት ከዛ ሰዳከት በቅ አለች። ከዛ ወደ ውስጥ እየገባች ነበረ። ወይ ጉድ! በመጨረሻም አልያ ስለነቃች ደስ ብሎኛል፣ ፈርቼ ነበረ። እኔም አንደው በዛው ጭልጥ ብላ ትሞታለች ብዬ ስትል ነበረ። እማዬ ምንድን ነው ምትዩ? ይላል ካያ። ጂያን ደግሞ እናቱን ማናገር ከብዶታል። ታውቂያለሽ እማዬ፣ ምናልባት ለፖሊስ የሆነ ነገር ከተናገረች እሺ፣ ይህቺ ልጅ በበቀል ስሜት ተነሳስታ ከዚህ ጋር ብትሄድ ምን ልታረግ ነው ትለዋለች። በሆነ መንገድ በሆነ መንገድ አልፏል፣ ችግር የለም አላት ሰዳከት። ምንም እየገባት አይደለም። መጀመሪያ ግን አሊያ ትንቃ ትንቃ እንጂ እሷ ምንም ነገር አታረግም ይላል። በኋላስ እኔን ለመበቀል ምንም የማታረገው ነገር አይኖርም። ልንገረም ማለት ነው። ታዲያ ቀጣይ እቅድ ምንድን ነው ብላ ጠየቀችው። ያው የታወቀ እኮ ነው። በመጨረሻም የወንድሜን የቦራን የመጨረሻ ውሳኔ አደርጋለሁ፣ አገባታለሁ። አሊያ አገባኛለች፣ ባልና ሚስት እንሆናለን። ምንም አታስቢ ይማየ፣ ምንም አታስብ፣ ምንም ችግር የለም። ይኸውልሽ እንደዛ ካልሆነ በጣም አስቸጋሪ ነው። አሊያ እንደፈለገች ትሆናለች። በመጨረሻም በጥላቶቻችን ፍቅር ጅስር ትወድቃለች። ልጇንም ቢሆነ መንገድ ይይዙታል። ከዛ መደራደሪያ ነው የሚያደርጉን። ሌላ አማራጭ የለኝም እሷን ከማግባት ውጭ። አንቺ እሷን በጥይት ከመምታትሽ በፊት እኮ ከኔ ጋር ተስማምታ ነበረ። ማዬን ነገር ገና ከሆኑ ብትቀብ ይሻልሻል ይላታል። ከዛ ሰዳከት ምርር ብሏታል። ትታቸው እየወጣች ነው። በሌላ በኩል ማታ ላይ ናሬ ወደ ቤት እየመጣች ነው። ወደ ቤት ከመግባት ይልቅ ግን የአሳሰባት የሻይን ጉዳይ ነው። ወደ ሻይን ትደውላለች። ሻይን በሌላ በኩል ዛሬ ሁኔታው ልክ አይደለም። እንደውም እንደውም አባቱን እስር ቤት ነው ያለው ሊጠይቀው መጣ። ወደ እስር ቤት ሊገባ ብሎ በ ዘር ጋር ዝም ብሎ ያስባል ከዛ ስልኩን ተመለከተው የናሬን ስልክ ለማንሳት አልፈለገም ቀጥ ብሎ ወደ እስር ቤቱ እያመራ ነበረ ሻይን ስልክ እያነሳላት ስላልሆነ እየደበራትም ቢሆን እየከፋት ወደ ቤት ገባች ወደ ቤት ስትገባ ባሏ ቁጭ ብሎ ከስራ መልስ እየጠበቃን ነበረ ገባች ምንም አልመሰላትም እንዴ እኔ ገና ከአሁን ነበር እኮ ከአንካራ የመጣሁት ቤቱ ባዶ ሆነው እንዴ ውድ ሚስቴ ቁጭ ብለሽ አጠብቅኝም ነበር እያላን ነበረ ያው ቤቴ ሂጅ ነበር አለችው ምን ተፈጠረ ቤት ውስጥ እየተካሄደ ነገር አለ እንዴ እያላት ቀስ ወደ እሷ እየጠጋ ነው። እሷ ወደ ኪቸ እየገባች ነው። ምን ነው የሆነ ነገር አብስለልሽ እንደ ይላታል። አይ አትክልት በላለው ችግር ለማታስብ አለችው። ታዲያ ምን ተፈጠረ ይላታል። ምንም የወንድሜ ልጃ ሞት ነው ጃያነን አለችው። ረ አሁንስ ደና ነው ይላታል። አሁ ደና ነው፣ ደና ነው ተሽሎታል እያለች ተቀመጠች። ከዛ አሊያስ እንዴት ሆነች ሲል ነበረ። አሊያ ደና ናት፣ ደና ናት በማለት መለሰች። አሁን የት ነው ያለችው? የት ሄድች ብሎ ጠየቃት። ምን አገባ አንተ አንተ ምን ይመለከታል እያለችው ነበረ። አይ ለምን ተናደረሽ? ታዲያ እኔ ኮ ለመወቅፍ ስለፈለኩኝ ነው ማለቴ እደውላለሁ አታነሳ ግራ ገብቶኝ እኮ ነው አለ ለምሮ እደውላት ብላ ማርዳ ጠየቀችው። ምክንያቱም እኔና እሷ የሆነ ጉዳይ ውስጥ ነበርና ቀጥታ ከባንክ የሆነ መረጃ ተልኮላታል፣ ገንዘቡ እንዳለ ተላልፎላታል። ስለዚህ እሱ ልነግራን ነበር ሊያነገር አለም ይላታል። እኔ ነገ እነግራታለሁ ትሏለች። ነገርያት ነገርያት፣ ግን ታውቂያለሽ፣ ጠበቃዋም ቢሆን ከጠዋት ጀምሮ ሲደውልላት ነበረ፣ እና እሱም ቢሆን ግራ ገብቶት ለኔ ደውሎልኝ ጠይቆ የነበረ እያላት እያለ ድንገት ስልኩ እየጮኸ ነበረ። ዞረ ብሎ ስልኩን ከኪስ ውስጥ አወጣው። ሲያወጣው ይሄው ተመልከቺ፣ ጠበቃው ባህዳር እየደወለ እየደወለኝ ያለው። ላንሳ የሆነ ነገር ልበለው ልበለው፣ አሊያ ቤት ውስጥ ገብታለች ብለው እንደሚፈጠር ግን ታውቂያለሽ እያላት ነበር። በጣም ፈራች። ከዛ ስልኩ ስልኩን አነሳው። ሄሎ ባደር እንዴ ነ እያለው ነበረ። ስልኩን ስፒከር ላይ አርገውት፣ ሄሎ ሄሎ፣ እኔ ምለ ወንድሜ እንዴ ነ ዛሬ ቀኑ ሙሉ ጫቃጫኩ። በጣም ይቅርታ አሪያን፣ በፍጹም ላገኛት አልቻልኩም እያለው ነበረ። ባደር ከደሚር ፊት ለፊት ተቀምጦ ነበር የሚደውለው። አው ይገባኛል ወንድሜ፣ እኔም በሆን ላገኛት አልቻልኩም፣ ምን እየሆነ እንዳለ አላውቅም እያለ ኦስካን ይመልሳል። ናሬ አሁን ሚስጠር እንዳይወጣ በጣም ፈርታለች። ባድር ደግሞ እና ምንም ምንም የሄደችበት ቦታ፣ የሚታወቀበት ቦታ የለም። የሚገርም ነው። በቃ የሆነ ነገር ካለ ደውለ እባክህ አሳውቀኝ፣ እባክህ እያሉ ነው። ደሚርም እኩል አብረው እየተ ተጨነቀ ነበረ። ከዛ እሺ ብሎ ኦስካ ስልኩን ዘጋው። እሺ ናሬ አሁንስ አሁን አመንሺ እያላን ነበረ። ዝም ብላ ታየዋለች። ከዛ ትቷት ይሄዳል። በአንድ በኩል ደሚር እንዲሁም ጠበቃው ቁጭ ብለው እያወሩ ነበረ። ይሄ ፈሪ አሁን ደሞ አለን እየተወሰዳት ብሎ ደሚር ስልክ እየደወለ ነበረ። ሄላው አው ስልኳ ጠፍቷል፣ ስልኳ ጠፍቷል፣ ስልኳም አይሰራም እያለ ደሚር እየመለሰ ነበር። ድንገት ተደወለለት ከኤጀመል ። ወዲያው ከተቀመጠበት ተነሳ። ሄላው እ ልጅቷ ያለችበትን ቦታ ወክ በማለት እየጠየቀ ነበረ። አላወኩም፣ አላወኩም እንጃ የት እንዳ እንዳረጋት ስልኳም ጠፍቷል። አዲስ ነገር ሲኖር አሳውቃለሁ ይለዋል ኤጀመል ይሆናል ከደሚር ጋር አብሮ መስራት ጀምረዋል። በአንድ በኩል ሻይን ደግሞ ቀጥታ አባቱ ሊጠይቅ ወደ እስር ቤት እየመጣ ነው። ክብሯን ተመልካቾች ዘውድ ድራማ የተከታተላችሁትን ይመስላል። ውድ ተመልካቾች ቅጠል ቲቪ የዩቲዩብ ቻናል ዘውድ የሚሰኘው ተከታታይ የቱክ ድራማ በዚሁ መልክ፣ በዚሁ አቀራረብ ወደ እናንተ ዘውትር ይዞ ይመጣል። ዘውድ ድራማ ከተጀመረ እነው በርካታ ክፍሎች ተቆጠሩ። እስከ ድራማው ፍጻሜ፣ እስከ መጨረሻዎቹ ክፍል ድረስ አብራችሁ እንትቆዩ በተተና የምጠይቅ ይሆናል። ሁሉ ጊዜ በኮሜንታችሁ በላይካችሁ የምታበረታቱኝ ውድ ክብሯን ተመልካቾች ከልቤ አመሰግናለሁ። በቀጣይ ተከታይ ክፍሎች እስከምንገ ግሬን ድረስ በያላችሁበት መልካም ቆይታ ይሆን።